ያሳውያያል ከብት ወይ ይዞ እንዳለ ቀን ሙል ላይታረቁ፣ በአንድ በኩል ታጣላላችሁ፣ በአንድ በኩል ታስታርቃላችሁ። እን ያለመው እንትን መቼም ሁኔታ እኮ አንዳንድ ሰው ግራ የገባ አይደል? አሁን እንደዚህ እንደምትይው ዝም ብሎ ቁም ስቅልሽን ያሳይሻል። አሪያ ነው ደግሞ አሪያ ነው ደግሞ ዘመን ሰው በቀኑ አሁንም አስታወስኩት እንዳልሆነ እያደረገ አስታወስኩት አስታወስኩት። እኔ የለውም እኔ የለውም። ያ ሰውዬን ይኸውልሽ፣ አስመሽቶኛል አፈር ያብላውና ላይታረቁ ሰተት ብለው ዛሬም ዛሬም፣ እኮ ያው መቼም አልታረቁም እኮ አልታረቁም። ብሻው፣ እንኳን አንተ የት ነው የምልህ? ሶስት አራቱ ቡንግልግሉ ይውጣ። በቃ ከዚህ በኋላ እርቅ ምናምን የምትለውን ነገር ታቆማለህ።

ብር እንዴት አይነት ነገር ነው? አንቺ ቆይ ነጋ ጠባ ዝም እንዴት ነው የምትጠይቂው ነገር ነው? አይ የመጠጥ እንዴት ነው ነገርሽ? አንቺ ቅጥል አደረግሽው። እናቴ እኔ ባዶ ቤት ነው፣ ሁል ባዶ ነው። ሽሮ የለኝ በርበሬ የለኝ የእንጀራ እህል ነገር ነው። የሽሮ ቅመምም ላመጣ ነው ላስፈጭ በልክ አድርጌው እንጂ እንዴት ነው አንቺ ነገርሽ? ወይ እህል ካለ እዚያ ከህሉ ምናምን እንትን ብለሽ ወሰደሽ ሽጣሽም እንደያ ያ ራ ገልማ አልሆነ። ደግሞ በዚህ በተጋኑ በጌሾ በኩል ታውጣቸው ወስጄ ልድፋ። እህል አንተ በኪስህ ገንዘብ ይዘህ እንዴት አይነት ነገር ነው? ምን አለኝ አንቺ፣ እያየሽ ወስደሽ ጨረሰሽዋል። እንግዲህ በየቀኑ እንትን ብለሽ እኔ የለኝም። እንግዲህ የማውቀው ነገር የለኝም እኔ እናቴ። አሁን ስለጠኛ አልኩህ አይደል? እንዴት ምን ይኖርሀል እንጂ ምንድን ነው? እስቲ ቄስከን እስቲ እጅህን ከታተነዩ ምንድን ነው? የለኝም አንቺ መቸለት ነው ወሰድሽ? ባለፈ በቅደምነትም ወስደሻል። ዋ ደግሞ እንደ ቤትሽ በልክሽ ደር እንጂ ሚመስል ሰላሳ ጊዜ መቸለት ወስደሽ መቸለት ወስደሽ እያልህ አትቆጠርብኝ። እንት አይነት ነገር ነው? ዳምጦ፣ እንግዲህ የጋራ ጉዳያችን እንጂ እኔ የብቻ ጉዳይ መሰለህ? እንዴት ኛት ፊልማ አሁን ስጠኝ አንቺ። የለኝም ነው የምልሽ፣ ዝም ብለሽ አታድርቂኝ። እንግዲህ እንት አይነት ነገር ነው አንቺ? በልክሽ ደር እዚህ ማንም እያየሽ እዚያ ዝም ብለሽ በልክሽ ደሬ፣ መስታንካለፍኩና እኔ እኮ ቤቴን እዚህ ዝም ብለሽ እዚያም እዚያም እንትን እያልሽ የማይሆን ጎረቤት እየተከተልሽ እንትናት። ዳምተው ሰው እንደ ቤቱ ስለምን ተነስቼ ነው? እኔ ያለቀብኝን ነገር አሟላልኝ እንጂ ሌላ ተፍ ነገር ግቢና እዚህ ከጎተውም ከማዳበሪያው እንትን ብለሽ አታካርከሽ። ነኝ አልሸጥም። ሚኸኒ እሺ፣ ምን ያህል ብር ነው? አንድ ሦስት መቶ ብር ዋ፣ ምን አድርጌ ነው የማመጣው? ከየት ይመጣል ነው ብር አሁን ያስፈልገኛል። ዛሬ ገንዘቡን ስለምፈልገው ሌላ ጉዳይ፣ ሌላ ወር አልፈልግም። እስቲ እና ወንጩ እስቲ እንደው እያመጣሽ ዝም ብለሽ እንትን በይው፣ አትንኮጫጭ እና በል ደስኒ። ምን ብር ስትቆጥር የምትፈነፈነው ነገር ይገባኝ እንጂ

እንዲህ አሁን ሰው ሲፋጭ ውሎ ሳይታረቅ መቅረት እኛን ሁላ አድክመው። ኧረ እንግዲህ አንተ ሰውዬ አበዛው። አሁንም እዚህ አድርገው ውስጥ ነው እንት ብለን ሰይጣን ገብቶባቸው ሰይጣን ገብቶ ጠበጣቸው እዚያ ነው እንዴ እንዴ ብትነሳቸውና እንት ልስ ወጡ አማርኛ ነው እኮ የምናገር ሴት እንደምን ነህ? ሰላም ነህ? እንኳን ደህና መጣህ። እንኳን ገባህ። ደህና ነህ?

እስቲ አሁን እሺ አብድህ እኮ ደስታው ደስታውን እንዳለ እንዲህ እንዲሰድኝ ይሁን። ግን ምን ልታደርግ ነው የመጣህ? እስኪ እናንተ ምን ልታደርግ ነው? እኔማ በመጣ ዋክበህ እንዲያ እንዳልሆን አድርገህ አንድ ጊዜ መሬት አንድ ጊዜ ምንምን እያልክ መቻ አዳምጠህኝና ምች ጀሮ ሰጥ መሬት አልኩህ አንተ ምንም እንትን ቦዘን ስለሆንኩ ዛሬ ስራ ስለሌለኝ እንደው አንተም ስራ ተለለህ ሻሄትና አረቄት ወደማ ሙሉ ቤት ነው። ሻሄ ዝም አንተ እንዲ ያልሆነ ስራ ጅል ጅል ነኝ። ሚለው ታውቃለህ? አታውቅም። አታውቅም።

ሰውዬ ምን ያለው ጅና አንተ፣ በል ሂድ ወደ ቤት አንተ። እኔ አሁን እንዳልኩ እንግዲህ አንድ ቀን እጋብዝሃለሁ።

ደህና አደራችሁ። ውይ እስማ ወልዶ አስቀድስ ዳምና ከታስ አስደነገጥኩ። ወይ ደህና አደራችሁ። እንዴት አደርህ? እንዴት አደርህ? ወይ ወጥ ምን አንዴ እንትን በሰላም እ ምን ሆን ብለሽ ነው? ማን ይነካኝ ብለሽ ነው? እንደው እኔ እንደው በህይወቴ እንደምን ተጨንቄ አላውቅም። እንደው ሰውነቴን እንደበለኝ እንደወረረኝ እኮ ነው ያደርኩኝ። እንደው ማንን ልጠይቅ ብዬ። ምን አስጨነቀሽ? ዋ እንደው አመሸህ አመሸህ አስጨነቀሽ። አመሸህ አንተ አመሸህ ደግሞ ቀማመስክ። እንደው መንገድ ላይ ዘርሩህ የሆንም ብዬ እንደው አካላት ያለቀ እንደው ስንሰለሰል ነው ያደርኩኝ። እንደው ዱላ ብለሽ ነው? ዋ ማናባቱ፣ ማን አባቱ ደፍቶ አይነካኝ! ሰው ያውቁኛል አይደል? ማን ይነካኝ ማን ነው እና፣ ደህና ግን እንደው አካላቱ ሁሉ በሰላም ደህና ነኝ። ና ነኝ ዛሬም ሰው አይ ውጭ ነው ራይ

እንዲእስ፣ አላስቸግርህኝም ለአንተ አስቤ ነው። እንዲሁ ለአንተ ነው ያሰብሁኝ። አካላት ያለቀን አንተ ነው። እንደው ምን ሆንክ ሆንክ ተፉርቶ ነው የምትገባ ነው አይ ሰው ከንቱ። እንደው እንዲህ ሲጠጣ ድሮ ደህናውን መጣ። ቀምስ